ከሁለት ቀናት በፊት እጩ ኮማንዶዎችን ያስመረቀው አፋብሃ ደሴ ከተማን ግማሽ ቀለበት ውስጥ እያስገባት ነው። ደሴ አፋፍ ላይ ነፃ ቀጠና የፈጠሩት የፋኖ ኃይሎች በደሴ ዙሪያ ከአገዛዙ ጦር ጋር ውጊያ ላይ ውለዋል። በዚህ አውደውጊያ በርካታ ቁጥር ያላቸው የጥምር ጦሩ አባላት መሳተፋቸው ታውቋል። የሰሜን ምስራቅ እዝ ምክትል አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌ ቀጥታ ትዕዛዝ የሰጡበት ይህ አውደውጊያ ለፋኑ ኃይሎች ሲሳይ፣ ለአገዛዙ ጦር ደግሞ ሰባዊና ወታደራዊ ቁሳዊ ኪሳራዎች የተመዘገቡበት ሆነዋል። ዝርዝር የግንባር መረጃው ተሰናድተዋል። ዋና ጦር ሜዳውን አማራና አፋር ላይ የማድረግ አላማውን ለማሳካት ወታደራዊ እንቅስቃሴዎችን እያደረገ ያለው ሕወሓት ከፍተኛ የተባለለት ጦሩን በማንቀሳቀስ ላይ ነው። ከባድ መሳሪያዎቹን ከደበቀበት ቋላ ተንበይን በማውጣት ወደ ራያና አፋር ማጓጓዙን ቀጥሏል። የነዳጅና መድኃኒት ክምችት አቅሞቹንም እያሳደገ ይገኛል። የብልጽግናው አጋር ስምረት ፓርቲ በበኩሉ የጦርነቱን ዝግጅት ቀጠናዊ መልክ ሰጥቶታል። ብልጽግና በሰማይ በድሮን በምድር ሞገድ በፕሮፓጋንዳ መሳሪያዎቹ እያጠቃ ነው። በትግራይና በቀጠናው ስላለው አሁናዊ ወታደራዊ ዝግጅቶች ሰፋ ያለ የመረጃ ትንታኔ ይዘናል። በሚስጥር የተደረገ ድርድር የለም፣ አብይ አህመድ ሌላ ጦርነት እየቀሰቀሰ ነው። ይህንን ያለው በኦህዴድ ብልጽግና ገዢዎች በኩል ሽምግልና ተልዕኮለት ሚስጥራዊ ድርድር እያደረገ ነው የተባለው የነ ጃልመሮ ቡድን ነው። ጃልመሮ ና ቡድኑ በጉዳዩ ላይ ቃላቸውን ሰጥተዋል። ፓሪሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ያሉት ነገር አለ። ዝርዝር መረጃው የዜናችን አካል ነው። የአስመራ መንግስት ብልጽግና በጀኔራል ባጫ ደበሌ በኩል በተለየ ሁኔታ የጦርነት ጉሰማውን ቀጥሏል ሲል ከሷል። ጄኔራሉን ጦርነት መክፈትን ምክንያታዊ አድርገው ለማቅረብ ሞክረዋል ሲልም ወንጅሏል። የአስመራው ክስ አዲስ የውክልና ጦርነት አፍሪካ ቀንድ ላይ መኖሩን ያመላክታል። በአፍሪካ ቀንድ ዜና ትንታኔያችን በሰፊው ዳሰነዋል። ሰላም ጤና ይስጥልን ወዲህ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነኸው ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በደሴ ዙሪያ ከአገዛዙ ጦር ጋር ውጊያ ማካሄዳቸው ተሰምተዋል። አፋብሃ መኔሊከዝ በግንባር መረጃው ላይ እንዳመላከተው በደሴ ዙሪያ ወረዳ በተደረገ ውጊያ በአገዛዙ ጥምር ጦር ላይ ከባድ ጉዳት ማድረሳቸውን አስታውቀዋል። ጥቃቱ በመልሶ ማጥቃት የተፈጸመ እንደሆነ ነው የተገለጸው። ከሁለት ቀናት በፊት እጩ ኮማንዶዎችን ያስመረቀው አፋብሃ ደሴ ከተማን ግማሽ ቀለበት ውስጥ ማስገባቱ በግንባር መረጃው ላይ ተመላክተዋል። የሰራዊት ግንባታና አውደ ውጊያዎችን ጎን ለጎን እያካሄደ የሚገኘው አፋብሃ መኔሊከዝ በደሴ ወረዳ ዙሪያ ነጻ ቀጠናዎችን ፈጥሮ ሕዝብ እያስተዳደረ ይገኛል። የዛሬው ውጊያም በደሴ ዙሪያ ወረዳ አጥንት መስመሪያና እሁዲ ተብለው በሚጠሩ አካባቢዎች የተካሄደ መሆኑ ታውቋል። በርካታ ቁጥር ያላቸው የመከላከያ ሰራዊት የአርማብተናና ና የሚሊሽ አባላት በተሳተፉበት በዚህ አውደ ውጊያ የፋን ኃይሎች በርከት ያሉ የአገዛዙ ጥምር ጦር አባላት የህይወትና የአካል ጉዳት ማድረስ መቻላቸውን ገልጸዋል። መነሻውን በሁለት አቅጣጫ አድርጎ ከደሴ በጉጉፍቱና ና ከደሴ በአስጉዶ በኩል የመጣው የአገዛዙ ጥምር ጦር ቀጥተኛ የውጊያ ትዕዛዝ ይቀበል የነበረው ከሜጀር ጀኔራል ዘውዱ ሰጥ አርጌ እንደነበር፣ ሆኖም የፋን ኃይሎች ባደረጉት ብርቱ ውጊያ ከባድ ዋጋ እንዳስከፈሉ ታውቋል። አፋብሃ መኔሊከዝ የህዝብ ግንኙነት መምሪያ በግንባር መረጃው ላይ እንዳመለከተው የደሴ ዙሪያ ውጊያው የሰራዊቱን የውጊያ አቅምና ቦታ ይዞ የመዋጋት አቅም የሚያሳይ ነው ብለዋል። እዙ በላጎተ ወርዋሬ ሻለቃ ጥቅምት 27 2018 ዓ ም የተመረቁት አዲሶቹ የልዩ ኮማንዶ አባላት ደሴ ላይ ለመሸገው የአገዛዙ ጥምር ጦር ስጋት ሆኖበታል። ለዚህም ነው በርካታ የጥምር ጦሩን ያሰማራው ሲል የውጊያውን አነሳስ ገልጸዋል። የፏኑ ኃይሎች በደሴ ወረዳ ዙሪያ ለማጥቃት የገባውን የአገዛዙን ጥምር ጦር ክፉኛ መትተው መመለስ መድረሳቸውንም በግንባር መረጃው ላይ ተመላክተዋል። በዚህ አውደውጊያ ሁለት መኪና አስክሬን፣ ሶስት አምቡላንስ ቁስለኛ መነሳቱን የገለጸው እዙ ከደሴና ኮምቦልቻ ከኩታበር ወረዳ ተጨማሪ ኃይል አምጥቶ ሙትና ቁስለኛውን ጭኖ ከመሸሽ ውጪ ውጊያውን ለመቀጠል አለመፈለጉን በመረጃው ላይ አመላክተዋል። ህዋት ከባድ መሳሪያውን ከተደበቀበት በማውጣት ወደ ራያና አፋር ማጓጓዙን ቀጥሏል። ዋና ጦር ሜዳውን አማራና አፋር ላይ የማድረግ ዓላማውን ለማሳካት ወታደራዊ እንቅስቃሴዎችን እያደረገ ያለው ህዋት ከፍተኛ የተባለለት ጦሩን በማንቀሳቀስ ላይ እንደሆነ ተሰምተዋል። የድሮን ጥቃቱን ተከትሎ ወታደራዊ ኃይሉን ከአፋር ክልል እንዳስወጣ እያስወራ ያለው ሕወሓት መሬት ላይ ያለው እውነት ግን የዜናው ተቃራኒ እንደሆነ የቀጠናው ምንጮች ያስረዳሉ። ወታደራዊ ስምሪቱን በሁለት አቅጣጫ በወታደራዊ ስልት በማስገባት የጦር ግንባር በመፍጠር ላይ ስለመሆኑ የሚጠቁሙት የግንባር መረጃዎች በማንኛውም ሰዓት ሙሉ ጦርነት ሊፈነዳ ይችላል ሲሉ ሁኔታውን ያስረዳሉ። በሌላ በኩል የብልጽግናው አጋር የሆነው ስምረት ፓርቲ አንደኛው አመራሩ አቶ ጣመ አረዶም ሕወሓት የተቀበሉ ከባድ መሳሪያዎችን እያወጣ ወደ ራያና አፋር አስጠግቷል ሲሉ ምስክርነታቸውን ሰጥተዋል። በተመሳሳይ ፓርቲው በወጣው መግለጫ ህዋትን በቀዳሚ ጦረኝነት ፈርጀዋል። ይህም ብልጽግና በሰማይ በድሮን በምድር ደግሞ በስምረት ፓርቲ በኩል ህዋትን በፕሮፓጋንዳ እየመታው እንደሚገኝ ጠቋሚ ሆኗል። ቀጣዩን ጦር ሜዳም ጠቋሚ ሆኖ ታይተዋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመግለጫው የጦርነት ዝግጅቱን ድንበር ተሻጋሪ ቅርጽ ሰጥቶታል። በመግለጫው ሕወሓት ጦርነት ያወጀው ከኤርትራ መንግሥት ጋር ጽምዶ የሚል ጥምረት በመመስረት ነው ሲል ከሷል። ትግራይን እንደ ግል ንብረት አድርጎ የሚያስበው ኋላ ቀርቡኑና በስሩ ያሉ ጠባቂዎች ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ በማለት ትግራይን ወደ ከፋ ዘቅት እየጣሏት ይገኛሉ የሚለው የስምረት ፓርቲ መግለጫ የሕወሓትን ሁለት ጥቃቶች አያይዞ ጠቅሰዋል። አንደኛው ሕወሓት ጥቅምት 23 ቀን 2018 የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪ እንዳልሰማ በመሆን ባዲ ወጀራትና ራያ ዘበ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ ጥቃት ጥቃት ሰንዝሯል፣ በማለት የከሰሰበት አውድ ነው። ሁለተኛው ጥቅምት 26 ቀን 2018 ዓ ም የፕሪቶሪያን ስምምነት በመጣስ ግልጽ ጦርነት በማስነሳት ስድስት የአፋር ቀበሌዎችን ተቆጣጥሯል። ይህም የፕሪቶሪያን ውል ብቻ ሳይሆን ክልላዊ ወሰኖችንና እሴቶችን የሚጥስ ነው ሲል ስምረት ፓርቲ የጦርነቱን የመጀመሪያ ምዕራፍ በመግለጫው ገልጸዋል። ይበ እንዳለ ሕወሓት በትግራይ ከፍተኛ የሆነ የመድኃኒት ማሰባሰብ ስራዎችን እየሰራ እንደሆነ መረጃዎች ወጥተዋል። የሕወሓት ጀኔራሎች ለጦርነት የሚያደርጉት ቅድመ ዝግጅት አካል እንደሆነ የሚናገሩት ምንጮች ከዚህ ቀደም በትግራይ በሚገኙ ዲፖዎችና ማደያዎች የሚገኘውን ነዳጅ በብዛት በመውሰድ ወደ ወታደራዊ ኮማንድ ማዕከላት ማከማቸቱን በማስታወስ በአሁኑ ሰዓት ደግሞ በርከት ያሉ መድኃኒቶችን በማሰባሰብ ላይ እንደሚገኝ ተጠቁመዋል። ከጅቡቲ የሚመጣውን ነዳጅ በሙሉ በቀጥታ አዲ ጸጸር፣ ሽራሮ አካባቢ አዲከልተ፣ ከልተ፣ ገዛ ተጋሩ፣ ዛና፣ ህርሚ፣ ሰመማ፣ በቅሊ በሚባሉ አካባቢዎች ውስጥ እንዳከማቻቸው መረጃዎች ያሳያሉ።

ከሰሞኑ ከትግራይ የሚወጡ መረጃዎች እንደሚጠቁሙት ደግሞ ትግራይ ውስጥ በየጤና ተቋማቱ ያለውን መድኃኒት ወደ ወታደራዊ ኮማንድ ማዕከላት በማጓጓዝ ላይ እንደሚገኝ ተጠቁመዋል። ከምንጮች ያገኘነው መረጃ እንደሚያሳየው ውሃ ውስጥ በሁለቱ ሆስፒታሎች ውስጥ የነበረውን መድኃኒትና በመቀሌ መጋዘን ውስጥ ወደ ተለያዩ ሆስፒታሎች ሊጫን የነበረን መድኃኒት ወደ ተመረጡ ቦታዎች መጫናቸው ታውቋል። ለነዳጅ እና መድኃኒት ክምችት ልዩ ትኩረት ሰጥቶ እየሰራ ያለው ሕወሓት በቀጣይ ጦርነቱ አይቀሬ እንደሚሆን ተጨማሪ ማረጋገጫ ሆኗል የሚሉት ምንጮች የጦርነት ዝግጅት ነ ሀገሮቹ በብልጽግናው አገዛዝ በሕወሓት በኩል እየተፋጠኑ ነው ብለዋል። በሌላ በኩል የጦርነቱ ቅድመ ዝግጅት ቁልፍ ጉዳይ ሆነው የሕወሓት ጀኔራሎች ሰባት አባላት ያሉት የጦርነት ወታደራዊ ኮማንድ እዝ በኮሚቴ ደረጃ ዕለታዊ ግምገማዎችን ማድረጉ ስለመቀጠሉ ተሰምተዋል። ጦርነቱን ከትግራይ በማስወጣት በአማራና በአፋር ሜዳዎች ለማድረግ ሰፊ ዝግጅቶች ስለመኖራቸውም በወታደራዊ መረጃው ላይ ተጠቁመዋል። በሚስጥር የተደረገ ድርድር የለም። አብይ አህመድ ሌላ ጦርነት እየቀሰቀሰ ነው። ይህንን ያለው በኦህዴድ ብልጽግና ገዢዎች በኩል ሽምግልና ተልኮለት ሚስጥራዊ ድርድር እያደረገ ነው የተባለው የኦነግ ታጣቂ ኃይል ነው። ቡድኑ በጉዳዩ ላይ በጽሁፍ በሰጠው መግለጫ ብልጽግና ከኛ ጋር ሚስጥራዊ ንግግር እያደረግኩ ነው የሚለው ውሸት ነው ሲል አስተባብሏል። ብልጽግና ከኦሮሞ ነፃነት ሰራዊት ጋር በሚስጢር ድርድር እያደረገ እንደሚገኝ መረጃ አሰራጭቷል፣ ያለው ቡድኑ በክልሉ ለወራት በአገዛዙ በኩል ተኩስ ማቆም የሚል ፕሮፓጋንዳ ተሰራጭቷል ብለዋል። ቀጠላ አድርጎም የምናውቀው ብልጽግና አዲስ ጦርነት ሊከፍት መሆኑ ነው ብለዋል። ቡድኑ አያይዞም አገዛዙ በብሔርና በሃይማኖት መካከል ግጭት እንዲፈጠር ይፈልጋል፣ ይህን ፍላጎቱንም እያደረገው ይገኛል ሲል ከሷል። ለዚህ እንደ ማሳያ ከጠቀሳቸው መካከልም የአሪሲውን የኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ተከታታይ የሆነ ጥቃት ነው። ብልጽግና አሪሲን ጨምሮ ጅማና ሌሎች አካባቢዎች ላይ ዜጎችን በሃይማኖትና በዘር በመከፋፈል ሊያጋድል እየሞከረ ነው ያለው የጃል መሮ ቡድን ከሰሞኑ በአሪሲ ዚሆን የተፈጸመው ግድያም በብልጽግና መሆኑን በመግለጫው አረጋግጠዋል። እሳት አንዳጁም እሳት ተከላካዩም መንግሥት ነው ሲልም አገዛዙን ከሷዋል። ቡድኑ በዚህ መግለጫው ለዓለም አቀፍ ማህበረሰቡ ባቀረበው ጥሪ ብልጽግና ኢኮኖሚው እየወደቀ ጦሩ እየተበተነ በዲፕሎማሲው መስክ የቁልቁለት ደረጃ ላይ ሆኖ በኢትዮጵያ ድንበር ውስጥ ያልተወሰነ አዲስ ድንበር ጦርነት ለመክፈት በከፍተኛ ዝግጅት ላይ ይገኛል እና አስቆሙት ሲል ጥሪውን አቅርበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን እንደ አንድ የሃይማኖት ስርዓታዊ ተቋም ለማዳከምና ምዕመኖቿን ኢላማ ያደረጉ ጥቃቶች ስርዓታዊና መዋቅራዊ ናቸው ተባለ። ባለፈው ግማሽ ክፍለ ዘመን በአብዮት በብሔረሰብ ንቅናቄ በለውጥና በግጭት ስም ቤተ ክርስቲያኗንና አማኞቿን ኢላማ ያደረጉ ጥቃቶች መፈጸማቸው ቀጥሏል የሚሉት የእምነቱ ሊቃን ጥቃቱ በቃ ሊባል ይገባል ብለዋል። በተለይም ከባለፉት ሰባት ዓመት ወዲህ በተለያዩ የኦሮሚያ አካባቢዎች እልቂት፣ መፈናቀል፣ ስደት፣ ከሰብአዊ ህልውና መነጠል የተፈጸመባቸው ኦርቶዶክሳውያን የስርዓታዊ ጥቃቱ ማሳያ ናቸው ተብለዋል። በጉዳዩ ላይ አስተያየታቸውን የሰጡት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ስንት ቀን ነው እናትና አባትን የምትገድለው በሚል ኃይለ ቃል ባስተላለፉት መልእክታቸው ባለፉት ሰባት ዓመታት የተፈጸመው ግድያ ሊበቃ ይገባል ብለዋል። የብልጽግናውን አለቃ አብይ አህመድንም የንጹሃን ግድያ እንዴት ያስደስተዋል ሲሉ የሞራል ጥያቄ አንስተውላቸዋል። ስንት ቀን ነው እናትህንና እህትህን ወንድምህን ገድላችሁ የምትዘልቁት? ስንት ቀን ነው እንጠይቃቸው። ስንት ቀን ነው ገላችሁ የምትጨርሱት? ይኸው ሰባት ዓመት እኮ ገደላችሁ፣ ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ፣ ሶስት መቶ ስልሳ ስድስት ቀን በመግደል ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ ያተረፋችሁትን ከዚህ ተመለሱና ወደ ልባቸው ወደ ውስጣቸው ሄዱ። ቁም ቁምና አስቡ። ዶክተር አብይ ምን ምን እያደረጉ ነው? ቆይ ምንድን ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የሕፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ፣ የእናቶች ጸሎት ነው እኔን የያዘኝ ያሉት፣ ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል አስደስቶታል! የነዚህ ህፃናት ሞት እንደዚያ ያስደስቶታል፣ ደስ ይሎታል፣ እሱ ያረካውታል። የሰውን ልጆች እዚያ ላይ አልጋ ሁነው ያውታል፣ ያሉ እሱ ያያሉ፣ ያ ይታየዎታል። ከዓመት እስከ ዓመት በቀጠለው የኦርቶዶክሳውያን ግድያ ተጠያቂነት የማያውቀው ስርዓቱ በጥቅምት ወር ብቻ በምስራቅ አሪሲ ከ25 በላይ ኦርቶዶክሳውያን ቢገደሉም የክልሉ የዞኑና የወረዳው አመራሮች ለጥቃቱ በዝምታ አሊያም ጥቃቱን በማስተባበል ባለቤትነታቸውን አሳይተዋል። የቅዱስ ሲኖዶሱ መግለጫም ተባለ ከመባል የዘለለ ውጤት አላመጣም። የቤተ ክርስቲያኗ መምህራን የሆኑት የኔታ ገብረ መድኅን እንየው በበኩላቸው ኦርቶዶክሳውያንን በገዛ ሀገራቸው በዘር በቋንቋ እየከፋፈሉ ድብቅ የዘር ፖለቲካ አጀንዳን ወደ ፖለቲካዊ ሪዮት በማሳደግ በመደራጀት በመዋቀር አመራር በመስጠት ስርዓታዊ በሆነ መንገድ ከምድረገጽ እያጠፉን ይገኛሉ ብለዋል። ኦርቶዶክሳውያንን የማጥፋት ድርጊት የተለያዩ ሰበቦች እየተሰጡ ክስተት በሚመስሉ ነገር ግን ተከታታይነት ባለው ስልታዊ አካሄድ የተፈጸመ ነው ያሉት መምህሩ በሞት የተረፉ ከጥላ ያረፉ ኦርቶዶክሳውያንም የዜግነት ጥበቃ ተነፍገዋል። በሕይወት የመኖር መብታቸው ተጥሶ በተለያዩ አሰቃቂ ሁኔታዎች ስር ይገኛሉ ሲል ስርዓታዊ ጥቃቱን አስረድተዋል። ጥቃታችንን ማጋለጥና መሞገት የነበረባቸው የህዝበ ብዙሀን መገናኛዎች ኦርቶዶክሳውያን የምንከፍለውን ግብር እንጂ ሕይወታችንን አልፈለጉትም ብለዋል። በብልጽግናው አገዛዝ ቁጥጥር ስር ያሉት ሚዲያዎች በሙሉ በኦርቶዶክሳውያን ሁለገብ ጥቃት እልቂት የተስማሙ በሚመስል ደረጃ ያሪሱን ግድያ በተመለከተ አንዳቸውም የዘገባ ሽፋን አልሰጡም። የተለያዩ የቤተ ክርስቲያኗ ተቆርቋሪ አባቶች ለራሳችን ቁመን ጥቃታችንና እልቂታችንን ለሚመለከታቸውና መረጃ ለተነፈጉት አላሳየንም የሚለውን ሂስ የተቀበሉ ቢሆንም ቅዱስ ሲኖዶስ በአራት ኪሎ አገዛዝ ምርኮ ስር የገባ በመሆኑ መንግሥታዊ መፍትሔ መጠበቅ እንዳይቻል የገባቸው አይመስልም። እንዲያም ሆኖ በውጭና በሀገር ውስጥ ያሉት ጥቂት የማይባሉ የሚሊዮኖች ድምፅ ይበቃል ወደሚል በመሻገር ላይ ስለመሆኑ ምልክቶች በመታየት ላይ ናቸው። የኦርቶዶክስ ክርስቲያኖችና በሰው ልጅ እኩልነትና ክብር የ የሚያምኑ የሌላ እምነት ተከታዮችም ሁሉ በሰብአዊነት መቆማቸውን እንዲያሳዩ ጥሪ እየቀረበላቸው ይገኛል። ባጫ ደበሌ የጦርነት ጉሰማውን ቀጥሏል ሲል የአስመራው መንግስት ወቀሰ። የአስመራው መንግስት ብልጽግና በጀኔራል ባጫ ደበሌ በኩል በተለየ ሁኔታ የጦርነት ጉሰማውን መቀጠሉን በመግለጽ ከሷል። በማስታወቂያ ሚኒስተሩ በኩል የተሰጠው አዲሱ ምላሽ ብልጽግና ድፍን ሁለት ዓመት የጦርነት ነጋሪት በመጎሰም የጦርነት ቅስቀሳ አድርጓል ይላል። በተለይም ጀኔራል ባጫ ደበሌ ጦርነት መክፈትን ምክንያታዊ አድርገው ለማቅረብ ሞክረዋል ሲልም ወንጅሏል። የጦርነት ፖሊሲ ባለቤቱ ብልጽግና ምክንያቶችን በመቀያየር ድንበር ተሻጋሪ ጦርነት ማዋለዱን ስለመቀጠሉ የሚገልጸው የአስመራው ክስ አዲስ የውክልና ጦርነት አፍሪካ ቀንድ ላይ መኖሩን አመላክተዋል። የጦርነቱን ፕሮፓጋንዳ በጀኔራል ባጫ ደበሌ በኩል አስ አስቀጥሏል የሚለው የማስታወቂያ ሚኒስተሩ የጽሁፍ መግለጫ ጀነራል ባጫ ደበሌ ኢትዮጵያ የቀይ ባህር መብቷን ለማስከበር ከኤርትራ ጋር ተግባራዊና የጋራ ተጠቃሚነትን ያረጋገጠ ትብብር መፍጠር አለባት፣ ካልሆነ በግድ አሰብን እናስመልሳለን ሲሉ በሆርን ሪቪው ቲንክታንክ ቲንክ ታንክ ገጽ ያስነበቡትን ጽሁፍ በዋቢነት ጠቅሶ ወንጅሏል። ጀኔራሉ የብልጽግና ቀጠናዊ ልሳን በሆነው ሆርን ሪቪው በኩል የባህር በር ለኢትዮጵያ የናፍቆት ፍለጋ ሳይሆን የሕልውና አስገዳጅነት ነው ብለው ነበር። ጄኔራሉ በዚያው አውድ አለቃቸው አብይ አሕመድ በፓርላማ ኢትዮጵያን ከቀይ ባህር ያገለለ ምንም አይነት ህጋዊ ሰነድ አጣው ያሉትን በማጣቀስ የሰጡትን ትንተና የተመለከተው የአስመራ መንግስት ለምትከፍቱ ጦርነት ምክንያት አትስጡት ይላል። የኤርትራ ማስታወቂያ ሚኒስቴር ይፋይ ገጽ በኤዲቶሪያል አምድ ላይ የተነበበው የአስመራ መንግስት ግልጽ አቋምን የሚገልጸው ይፋይ ምላሽ ጄኔራል ባጫ ደበሌ ጦርነት ለመክፈትና ምክንያታዊ ለማድረግ የሄዱበት ርቀት በሚል ርዕስ የቀረበ ነው። በዚህም ለሁለት ዓመታት በተጎሰመው የጦርነት ነጋሪት ከተቻለ በድርድር የባህር ብር እናገኛለን ካልሆነም ኃይልም ቢሆን እንወስዳለን የሚል ወታደራዊ ማስፈራሪያ በኤርትራ ላይ መሰንዘሩን በመግለጽ ጉዳዩን በጥብቅ አውግዘዋል። ጄኔራሉ ኤርትራን በቀጠናው ላሉ አለመረጋጋቶች ዋነኛ ተጠያቂና ምክንያት አድርጎ ለማቅረብ መሞከራቸውን በማስታወስም በዚህ ጊዜ ከብልጽግና ወዲያ የቀጠናው ስጋት የለም በማለት ከሷዋል። ብልጽግና የባህር በር መዳረሻ በሚል እየሄደበት ያለው የትንኮሳ አካሄድ ባለም አቀፍ ህግ ሳይቀር ተቀባይነት አጥቷል ብለዋል። የአስመራን አቋም የሚተነትነው መግለጫ ጀነራል ባጫ ደበሌ በሆርነ ሪቪው ያስነበቡትና በቀይ ባህር የኢትዮጵያና ኤርትራ ጥምረት የተሰኘው ሀተታ ተቀባይነት የለውም ይላል። የጀነራሉ ሀተታ አመንኬዮ የሌለውና በአንድ ወቅት ኢትዮጵያ የባህር በር ባለቤት ነበረች የሚለው ጉዳይ የተስተጋባበት በሚያሳስቱ መረጃዎች የተሞላና ኤርትራን በአካባቢው ላሉ አለመረጋጋቶች ተጠያቂ አድርጎ ለማቅረብ እየተሞከረበት ነው ሲል ይከሳል። ጀነራሉ ኤርትራ ከኢትዮጵያ የተገነጠለችበት ሂደት ላይ ጥያቄ በማንሳት በውስጣዊ ግጭትና ውጫዊ ጫናዎች የተቀረጸው የኤርትራ ገንጠላ አካሄድና አውድ አሁንም ያልተፈታ የሕግና የሞራል ምርመራ ጉዳይ መሆኑን አንስቷል ሲል ወንጅለዋል። በጥቅሉ የጄኔራል ባጫ ደበሌን ትንተና አጥብቆ የተቃወመው የኤርትራ መግለጫ ጄኔራሉ ከሳምንት በፊት አብይ አህመድ ኤርትራ ከኢትዮጵያ የተገነጠለችበት ህጋዊ ሰነድ ማግኘት አልቻልኩም ያሉበት ንግግር ጠቅሰው በኤርትራ ላይ ለተዘጋጁበት ጦርነት ምክንያት ሰጥተዋል ይላል። በመጨረሻም የኤርትራ ነፃነትን ህጋዊነት ለማሳነስ መሞከርና መጠራጠር የፖለቲካ ስድብ ነው ሲል መልዕክቱን ደምድመዋል። ከዚህ ጋር ተያይዞ ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ቃለመጠየቅ ላይ የግብጽ ቆይታቸውና ስትራቴጂክ አጋርነታቸውን ሰፋ ባለ አውድ እያብራሩት ነው። የኤርትራ ማስታወቂያ ሚኒስተሩ ፕሬዚዳንቱ በአረብኛ ቋንቋ ያደረጉት ቃለ ምልልስ በትግረኛ ትርጉም በይፋይ ገጹ ላይ ለጥፎታል። ኢሳያስ በግብጽ በቀጠናው ሰላም ጉዳይ በጋራ መምከራቸውን በመግለጽ ከትርምስና ከጦርነት እንዴት መውጣት ይቻላል በሚሉ ጉዳዮች ላይ መምከራቸውን አትተዋል። ኢሳያስ በቃለ ምልልሳቸው በቀይ ባህር ጉዳይ ለመወያየት ብዙ ጊዜ እንደሚፈጅ በመጥቀስ ቀይ ባህርን በሚያዋስኑት ሀገራት ብቻ ሳይሆን ከህንድና ከፓስፊክ ውቅያኖስ ከሌላም አካባቢ ጂኦፖለቲካዊ ጠቀሜታ የጎላ ዓለም አቀፍ መስመር ነው ሲሉ ተደምጠዋል። በቀይ ባህር ጉዳይ በቀዳሚነት ግብጽና ኤርትራን ጨምሮ የሚያዋስኑት ሀገራት ኃላፊነት እንዳለባቸው በመግለጽ ከእነሱ ቀጥሎ ሌላው አለም ኃላፊነት እንዳለበት ተናግረዋል።